የሂጅርያ ወራት እንደሚቆጠረው የሚቆጥረው ማለት ነው። 31ም አይሆንም ከዛ በታች 28 ምንትም አይሆንም ማለት ነው። በሂጅሪያ ሲቆጠር ሰው በዛ አቆጣጠር ተቆጥሮ ሰው ልጁን አንድ ሰው ልጁን ሲወልድ ወሩ ምንድነው ብሎ ቼክ ማድረግ አለበት። ሙሐረም ነው፣ ሶፈር ነው፣ ቀን ስንት ነው እያለ መያዝ አለበት። ሰው በጨረቃ አቆጣጠር እንዲሆንለት ማለት ነው። ከሮሚው በተጨማሪ ምን ይላሉ? ይሄ ሙከለፍ የሚባለው ሰው በጨረቃ አቆጣጠር 15 ዓመት የሞላው አይምሮ ጤነኛ የሆነ ማለትም እብድ ያልሆነ ሰው አይምሮ ችግር የሌለበት ጤነኛ ሰው ማለት ነው። ምክንያቱም አይምሮ ላይ ችግር ካለ ሙከለፍ አይደለም፣ ገና ተጠያቂ አይደለም ማለት ነው። ከዚያ የእስልምና ጥሪ የደረሰው ማለት ነው። የእስልምና ጥሪ በላ ኢላሃ ኢላላህ ሙሐመዱን ረሱሉላህ ራሱ ከደረሰው አረብኛ የሚችል ሆኖ ስለ አላህ ነው አይደለ? ጥሪው ላ ኢላሃ ኢላላህ፣ ካላህ በቀር በእውነት የሚገዙት ጌታ የለም፣ መሐመድም ያላህ መልእክተኛ ናቸው የሚለውን ከሰማ ምንድነው ብሎ መጠየቅና ማወቅና ማመን አለበት ማለት ነው። አንድ ሰው ሰው ሙከለፍ ይባላል። ካላመነ ተጠያቂ ነው ማለት ነው። ሰው ይሄ ሙከለፍ የሆነ ሰው ምን ይላሉ? ሙስሊም ካልነበረ ቶሎ ብሎ ወደ እስልምና መግባት ይኖርበታል አሉ። ሙስሊም ከነበረ ደግሞ ሸሪአ ያዘዛቸውን ነገራቶች በተቻለው አቅም ሁሉንም ለመስራት መሞከር አለበት አሉ። ለምሳሌ አምስት አውቃት ሶላት ከሆነ ሁሌ በዛ አምስት አውቃት ሶላት መገኘት አለበት ይሄ ሙከለፍ የሆነ ሰው ካጓደለ ስለሚጠየቅ ማለት ነው።

ወዲያው በምላሱ ደግሞ መመስከር አለበት። አንዳንድ ሰው አይታችሁ ከሆነ ሙስሊም አይደለም ግን ስለ እስልምና ስታስተምሩት እኔ እኮ ውስጤ እንደዛ ነው የሚያምነው ይላችኋል። ሰው መስክር መስከራ ስታምን ነው ተቀባይነት የሚኖረው እንጂ ከዛ ውጪ በውስጥ ብቻ ሳትመሰክር ስላልክ ልክ አይሆንም። ኢላ መናገር ማይችል ሰው ከሆነ እሱ የራሱ የሆነ ሁክም አለው ማለት ነው። ከዚህ ጋር ተያይዞ ምን ይላሉ ሼክ رحمه الله

ወዲያው ወደ ሰላት አናስገድደውም ሳናስተምረው በፊት ማለት ነው ከሰለመ አንዳንድ ሰው ምን ይላል መሰላችሁ እኔ ሰላት መስገድ በጣም ስለሚከብደኝ ነው ማልሰልመው ካለ ያ ምስኪን ወደፊት እስከምትወደው ድረስ ሰላት መስገድህን መጀመሪያ ሰለም ያኔ ባትሰግድ ሀያትህን ሙሉ እንኳን ከሰለምክና በእስልምና ላይ ካለህ ከጀሃነም እሳት ነጻ ትወጣለህ ይሄ ነው በቃ ማወቅ ያለበት አንድ ሰው ሰላት ትዕዛዝ ናቸው አይደለ እነዚህን ትዛዛት ያልፈጸመና ባላህ ጌትነት ያላመነ ሰው መቼ መኩል አይሆኑም። ሰው ካመነ በኋላ ካልሰገደ እዚህ ጋር ወንጀለኛ ነው ይባላል፣ ግን ጀሀነም ዘላለም ዘውታሪ ሆኖ አይኖርባትም። ከዛ የሆነ ጊዜ ላይ ይወጣል። አላሁ ስብሃነ ወተዓላ እንዲቀጣ እንኳን ቢሻበት ማለት ነው። ሙስሊም ዘውታሪ ጀሀነም ውስጥ ስለማይሆን፣ ይሄ ነው የኛ እምነት። ይሄንን አውቆ እስልምናን ከተቀበለ በኋላ ሰላትን እናስተምረዋለን፣ እስኪገራለት ድረስ ያን ይሞክር ይጣር ወደፊት እየወደደው ነው የሚመጣው የአይኑ ማረፊያ ውሉ ሊሆንለት ይችላል አላህ ከሻለት ዱዓም ያደርጋል ሳይሰግድ አላህ ሰላትን አግራልኝ ቢለው ከሪም ነው ያን እስልምና ውስጥ ብዙ ኸይራት አለ ሊያገኘው የሚችለው አንድ ሰው ያልቻለውን ነገር ራሱ ዝም ብሎ መተው ሳይሆን በዱዓ እንኳን ይስተካከላል አላህ እንድትወደው ቀልብህ ላይ ካገራልህ ተወደው አላህ ሰላት ማለት ነው በቃ እንድንወደው ካደረገን ያንን ነገር ልንጠለው አንችልም ሶ

አዕለሙ ወአዕተቂዱ ወአዕተሪፉ አላ ማዕቡደ ቢሐቅን ኢለላህ ላኢላሀ ኢለላህ ብሎ ማለት አጭር ማነው? አጭር ትርጓሜው ከአላህ በቀር በእውነት የሚገዙት አምላክ የለም ብሎ ማመን። በቃ ይሄ ነው አጭሩ ትርጓሜው። ትክክለኛው ጌታ አላህ ነው፣ ከርሱ በቀር በእውነት ሊገዙት የሚገባ ጌታ የለም። ይህ ነው ማመን። ታዲያ ጌታችን አላህ አሁን ከርሱ በቀር ልንገዛው የሚገባ የለም ያለነው ጌታ ምን አይነት ባህሪዎች አሉት ስንል፣ እዚህ ጋር አጠራ ጠራ አድርገው ይገልጹልናል። ምን ይላሉ? የመጀመሪያው አላሁ ስብሃነወተዓላ ሊያቅም የሚገባው አንድ ሰው አላሁ ስብሃነወተዓላ ሲባል፣ ጌታችን አላህ አልዋሒድ ብቸኛ የሆነ ጌታ ነው አጋር ሸሪክ የለውም። አልአህድ ተቀራራቢ ማዕናን ያለው አጋር ሸሪክ አላህ የለውም ብቸኛ የሆነ ጌታ ነው ልጅም የለውም፣ ሚስትም የለውም ግልጽ ነው ዘመድ አዝማድ የለውም። አላሁ ስብሃነወተዓላ ከነዚህም አይፈልግም ይሄን ይፈልጋል ያለ ሰው አላህ እየሰደበው ነው የሚሆነው። ያለ ያለ መገለጫው ያስጠጋ ስለሆነ ይሄን በቁርአን በተደጋጋሚ ተገልጾም ታገኙታላችሁ። ያኒ መያክል ከባድ ሆነ የሚናገሩት ቃል ይለናል አላህ ተዓላ ወደ እርሱ ልጅን ላስጠጉ ሰዎች አይደል በቁርአን አለ። ይሄ ሰው አላህ Subhanahu Wa Ta'ala ጌታችን አላህ ብቸኛ የሆነ ጌታ ነው አጋር ሸሪክ የለውም። ብቸኛ ነው። እዚህ ጋር ልታውቁ የሚገባው ሌላ ከእርሱ ጋር እኩል እኔ ጌታ ነኝ ሌል የሚፎካከር የለውም። አላሁ ስብሃነወተዓላ ብቸኛ ጌታ ነው። አላሁ ስብሃነወተዓላ ቀዲም የሆነም ጌታ ነው። ያ ጅማር ይሄ አለመኖር የሚባል ነገር ያልቀደመው አሁን ፍጥረታቶች ሁሉ ያልነበሩበት ዘመን ነበረ ውሃም ሆነ አርሽም ሆነ ኩርስይም ሆነ ሰማይ ምድር ሰው ልጅ መላይካ ሁሉም ያልነበሩበት ዘመን ነበር። ሰው ለምንድን ነው? እነሱ ፍጥረት ስለሆኑ ነው። አማ አላሁ ስብሐናሁ ወተዓላ ያልነበረበት ዘመን ነበር የሚባል የለም። አላሁ ስብሐናሁ ወተዓላ ዘመንን፣ ቦታን፣ አቅጣጫን የፈጠረ ጌታ እነዚህ ነገራቶች ሳይኖሩ በፊትም የነበረ ጌታ ነው ማለት ነው። ስለዚህ አልቀዲም የሚባል ባህሪ አለው ማለት ነው። አልሐይ፣ ሌላው የአላህ ባህሪ ደግሞ ጌታችን አላህ ስንል ህያ የሆነ ጌታ ነው። ሚሞት ጌታ አይደለም። መሞት በርሱ ላይ አያመችም። መጥፋት በርሱ ላይ አያመችም ግልጽ ነው። ህያው የሆነ ጌታ ነው። ህያውነቱ እንደኛ እንደ ሰው ልጆች በደም በስጋ በነፍስ አይደለም፣ ከዚህ የተጠራራ ነው። አላህ እኛ በዚህ እንድንኖር ስላደረገን ነው በነዚህ ነገራቶች የምንኖረው። አላሁ ስብሓን ወተዓላ ይህን የፈጠረ ጌታ፣ እነዚህን ደግሞ አይመስላቸውም ማለት ነው። አልቀዩም ሌላ፣ አላሁ ተዓላ ባህሪ አልቀዩም፣ ማለት በራሱ የተብቃቃ የሆነ ጌታ ነው። አይፈልግም ከፈጠረው ፍጥረት ከየትኛውም ይሁን ከፈጠረው ፍጥረት አላህ አይፈልግም። እኛ ሁላችንም ግን ከጌታችን አላህ እንፈልጋለን። ከእጃዮችነን ፈላጊዎችነን። አላሁ ተዓላ ግን ከኛ አይፈልግም፣ የተብቃቀ የሆነ ጌታ ነው። ለኛ ፈጠረልን እንጂ ከኛ ከፈጠረው ነገር አላህ አይፈልግም ማለት ነው። ሌላኛው የአላሁ ስብሓነሁ ወተዓላ ባህሪ አዳኢም፣ ዘውታሪ የሆነ ጌታ ነው። የማይጠፋ የሆነ ጌታ ነው። አለ አላሁ ስብሓነሁ ወተዓላ ሁሌም ማለት ነው።

የትኛው የምናገኛቸው ሪስቆች ትንሽም ይሁን ትልቅ፣ ምን በላው፣ ምን ጠጣው፣ ምን ለብሰው፣ የትኛውም ነገር ሰው ገንዘብ ብቻ ይመስላል። ሪስክ ሪስክ ገንዘብ ብቻ አይደለም፣ እውቀትም ጭምር ሪስክ ይባላል። ልጆች፣ ቤተሰብ፣ ጤና ሪስክ ናቸው። እነዚህን ሁላ የሚረዝቀን አላሁ ስብሃነሁ ተዓላ ነው። እሱ ባይረዝቀን ሌላ ማንም አይረዝቀንም ማለት ነው። አልዓሊም አዋቂ የሆነ ጌታ ነው። የእርሱ እውቀት የእኛን ነው እውቀት አይመስልም። የሚጨምር የሚቀንስ እውቀት አይደለም አላሁ ተዓላ ያለው እውቀት? ወይም ደግሞ የሚጠፋው ነገር የለም እንዳለ ድብቅ የሚባሉ ነገራቶችን አላሁ ስብሐነሁ ወተዓላ ያውቃቸዋል። በዚህ ሰዓት እኔ ምን እያሰብኩ ነው፣ ሌላው ምን እያሰበ ነው ያለው፣ ቀብር ውስጥ ምን አይነት አህዋል ላይ ናቸው ሰዎች፣ እንስሳቶች ምን ይፈልጋሉ በዚህ ሰዓት፣ ሁሉንም ነገር ምን እየተካሄደ እንደሆነ፣ ማን በህይወት አለ፣ ማን ታሟል፣ ማን ሞቷል፣ ማን ምን እያሰበ ነው፣ ሁሉንም ነገር አላሁ ስብሐነሁ ወተዓላ ያውቀዋል። እሱ ማያውቀው ነገር የለም። አልቀዲር ሌላኛው የአላህ ባህሪ ችሎታ ባህሪ ነው። ቻይ የሆነ ጌታ ነው። አላህ ሱብሃነሁ ወተዓላ በሁሉ ነገር ላይ ቻይ ነው። እኛ ማንችለው ነገር ወደ አላህ አስጠግተን እሱ አይችልም አንልም። አላህ ሱብሃነሁ ወተዓላ ቻይ የሆነ ጌታ ነው። ከዚህ ጋር ተያይዞ አንዳንድ ሰዎች እንደ ባህል ተለምዶ ሆኖባቸው ምን ይላሉ? በጣም አዛ ያደረጋቸው ያስቸግራቸው ሰው ሲኖር ራኒ እንኳን እኔ ፈጣሪ ማልቻለውም ይላላ። ይሄ ክፍር ነው። እንደዛ ይባላል። አላህ ሱብሃነሁ ወተዓላ የማይችለው ነገር የለም። ያ ሰው አዛን እንዲያደርግ ባህሪው አርጎበት ነው። ዛሊም ከሆነ ይቀጠዋል። አላሁ ስብሐነሁ ተዓላ ይጠይቀዋል በሰራው ነገር። ግልጽ ነው፣ ሳይችለው ቀርቶ አይደለም። አሁን ማንኛውም ሰው በደል እየሰራ ያለው አላህ ሰው እነሱ ማስቆም ሳይችል ቀርቶ አይደለም። ዱንያ የፈተና ሀገር ነች። አላህ የሚሰራውን ሁሉ አዋቂ የሆነ ጌታ ነው፣ ቻይ የሆነ ጌታ ነው። ላጥፋ ካለ እንኳን ያንን የሚበድል ሰው ቀርቶ ሁላችንንም በሴኮንድ በማትሞላ ጊዜ ውስጥ ሊያጠፋን ይችላል አላሁ ስብሐነሁ ተዓላ

ምክንያቱም ባሮቹ ነን ያለበዛ እንጠየቃለን ማለት ነው። ማሻ አላሁ ካን ወማ ለም የሻ ለም የኮን። አላህ የሻው ነገር ይሆነ እሱ ያልሻው ነገር አይሆንም። ግልጽ ነው። አላሁ ስብሃነሁ ወተዓላ እንድን ነገር ሽቶት የማይፈጸም ነገር የለም። እርሱ እንዳይከሰት ፈልጉ ደግሞ እንዲከሰት የሚያደርግም ደግሞ የለም። በሁሉ ነገር ላይ እርሱ የሻቸው ነገራቶች ብቻ ናቸው የሚከሰቱት ማለት ነው። አሁን አንዳንድ ሰው ሲያምጽ ትሰማላችሁ የኩፍር ቃል ሲናገር ምናምን ትሰማላችሁ። አይደለም አላሁ ሱብሃነሁ ወተዓላ ያን ሽቶበት ነው ይዞ እንጂ እኮ ተጸጽቶ ሙስሊም ሆኖ ተቀይ አቢድ ሊሆን ይችል ነበር፣ ግን አላህ አልሻለትም ያን እንዲሆን እንደዛ ማለት ነው። ኢብሊስ ካፊር እንዲሆን አላህ የሻበት ሙስሊም ተቀይ እንደነበረው እንዲቀጥል ቢፈልግ ኖሮ አላህ እንዲቀጥል ያደርገው ነበር። ሰው ሌሎችንም ነገራቶች አላሁ ሱብሃነሁ ወተዓላ የሻው ብቻ ነው የሚሆነው፣ እርሱ ያልሻው ነገር ደግሞ አይሆንም አይከሰትም ማለት ነው።

ከሸር ደግሞ የምንጠብቀው አንተ ጠብቀህን ነው። አንተ ባትጠብቀን ኖሮ ሸር ላይ ወዳቂዎች ነበርን ማለት ነው። ዚክሩን መሀል ላይ ማቋረጥ የለባችሁም። አንዳንዴ ስትሉ ለምሳሌ ላሐውለ ወላ ወይም ደግሞ ላሐውለ ወላ ቁወተ ኢላ፣ ያኔ ላሐውለ ወላ ቁወተ እንደዚህ ብቻ ብላችሁ ማቆም የለባችሁም። ላሐውለ ወላ ቁወተ ኢላ ቢላህ የሚለው ማለት አለባችሁ። ሰው ቢያወራችሁ እንኳን እቺን ዚክር ጨርሳችሁ ነው ማለት ያለባችሁ ይሄና። ላኢላሃ ኢለላህ የሚለውን ዚክር ስትሉ መሀል ላይ ማቋረጥ የለባችሁም። ሰው ቢያወራችሁም እንኳን ማለት ነ ሳትጨርሷት ቺን ከሊማ አልመውሱፉ ቢኩሊ ከማሊን የሊቁ ቢሂ አላሁ ስብሃነሁ ተዓላ በእርሱ በሚያመቸው ሙሉ በሆኑ ባህሪያት በሙሉ ይገለጻል። ሙሉ ሲባል በእርሱ የሚያመቸውን ጠንቅቀን ማወቅ አለብን። ለምሳሌ ልበላችሁ ነው። የሰው ልጅ ማግባቱ መውለዱ ሙሉ ያደርገዋል። አንተ ብቻህን ነበር፣ ካሁን ግን ቤተሰቡን ምናምን ይባላል። ለሰው ልጅ ይሄ ሙሉ ነው። ወደ አላህ አስጠገዋለሁ ካለ ግን ስድብ ነው የሚሆነው፣ እንጂ አላህን ማወደስ አይሆንም። ግልጽ ነው። ሙሉ ብለን ስንገልጽ ወደ አላህ ስናስጠጋው ለእርሱም ያመች ነው ወይ የሚለውን አንድ ላይ ጠንቅቀን ልናውቅ ይገባል ማለት ነው። المنزه عن كل نقص في حقه ሲባል ደግሞ ከጎዶሎ ባህሪያት በአጠቃላይ አላሁ ስብሓንሁ ወተዓላ የተጠራራ የሆነ ጌታ ነው። ምን ማለት ነው? ለምሳሌ አላህ ይህንን አያውቅም እኮ ይሄን ስሰራ ቢል አንድ ሰው ጎዶሎን ነገር ወደ አላህ አስጠጋ። ምንን አለማወቅን። ይሄን ሁላ ከልቅ ፈጥሮ አላህ የማያውቀው ነገር ማለት የማይታሰብ ነው። ሰው ወደ አላህ አለማወቅን የሚያስጠጋ ከሆነ ጎዶሎን ባህሪ ወደ አላህ ያስጠጋ ይሆናል። ይሄ ሰው ይከፍራል ማለት ነው። ግልጽ ነው። ሶ ከእንደዚህ አይነት ነገራቶች ልንጠነቀቅ ይገባል። እስካሁን የመሰለውን ማዕና ነው በላ ኢላሀ ኢላላህ ስታምኑ የነበረው ወይ የሚለውን ደግሞ ራሳችሁን ጠይቁ። ካላወቃችሁ ወደ ማወቅ መታችኋል። አንዳንድ ላ ኢላሀ ኢላላህ ብለናምንና በቃ ከዛ በኋላ ምንም እዚህ ተፍሲል ውስጥ ማንገባ ሰዎች አለንና የዲን እውቀት መማር እጅግ በጣም ትልቅ ኸይር አለው። በተለይ ደግሞ ስለ ፈጣሪያችን አላህ ማወቅ፣ ስለ ነብያቶች ማወቅ፣ ስለ እስልምናችን ማወቅ በጣም እኛነታችንን ያሳድገናል፣ ምርጦች እንድንሆን ሰበብ ይሆነናልና ቦታ ልንሰጠው ይገባል፣ ማለት ነው። እንደተጠቀማችሁበት ባለሙሉ ተስፋ ነኝ። ቀጣዩን ገጽ ደግሞ ኢንሻአላሁ ተዓላ በቀጣይ ቪዲዮአችን የምናይ ይሆናል። እስካሁን በደርሱ ላይ ያልገባችሁ ነገር ካለ፣ ጥያቄ ካላችሁ መጠየቅ ትችላላችሁ። በእርግጥ ስለ ላኢላሃ ኢላላህ መአና ገና አልጨረስንም። በይበልጥ ትንሽ ዘርዘር ያደርጉታል ሼክ ረሂማሁላህ ሰው እሱንም ዝርዝር ያሉትን ነገራቶች በቀጣይ ቪዲዮ እናያለን። ግን እስካሁን እስካለው ያልገባችሁ ነገር ካለ መጠየቅ ትችላላችሁ። ባረከ አላሁ ፊኩም።